ብዙዎች ክብሯ እንዳይገፈፍ ከከፍተዋ ዝቅ እንዳትልና በወራሪ እንዳትዋረድ ከአንች በፊት እኔ ብለው ደማቸውን ያፈሰሱላት ጸሐፊያን፣ በብዕራቸው ሙዚቀኞችና ከያንያን በጥበብ ብዙ የተቀኙላት፣ አትሌቶቻችን በዓለም አደባባይ በድላቸው ክብሯን ከፍ አድርገው በደስታ እምባቸውን ያፈሰሱላት አገር ኢትዮጵያ። ሰንደቅ ዓላማ የቅኝ ግዛት ቀንበር መስበሪያ፣ የአፍሪካ የነፃነት አርማ በርካታ ሀገራት እንደየራሳቸው አቀማመጥ ቀለሞቿን የተጋሩላትም ሀገር ናት ኢትዮጵያ። የጀግንነት አርማ፣ የአፍሪካ የነፃነት ተምሳሌት ነው የኢትዮጵያ ሰንደቅ ዓላማ። ይህንን ስንተርክ ያኔ ብለን ነው። ዛሬስ? ዛሬ ደግሞ ሰንደቅና ስኬት ገጥመዋል። የኢትዮጵያን ሰንደቅ ከፍታና ተምሳሌትነት የሚያጎሉ የዛሬ ጀግንነቶች ተበራክተዋል። ይህ ትንታኔ ሜዳ ነው። ሰንደቅ፣ ምርኩዝ፣ ምሰሶ፣ በትር፣ ዓላማ፣ አቋም፣ ስብስብ እንዲሁም የነፃነት የሉዓላዊነት ምልክት። ሰንደቅ ዓላማ የሀገር መታወቂያ፣ የሕዝብ አንድነት መጠበቂያ እንዲሁም የክብር መለያ ምልክት። ሰንደቅ ዓላማ የሉዓላዊ ሀገር መለያ አርማና የሕዝቦች ታሪክና ማንነት መገለጫ ነው። ሰንደቅ ዓላማ የሀገር ፍቅር ማሳያና የሕዝቦች ማንነት መገለጫ ነው። ዜጎች ለሀገራቸው ያላቸውን ፍቅር በሰንደቅ ዓላማ ይገልጻሉ። ሰንደቅ ዓላማ የሰላም የድል አድራጊነትና የስኬት መገለጫ ተደርጎ ከፍ ብሎ ይውለበለባል። ሲወዳደሩ የሀገራቸውን ሰንደቅ ለብሰው፣ ሲያሸንፉ የሀገራቸውን ሰንደቅ ይዘው ሲሸለሙ፣ ስኬት ሲከባቸው በሰንደቃቸው ውስጥ ሀገራቸውን እየተመለከቱ እያነቡ ነው። የወራሪው ፋሽስት የጣሊያን ባንዲራ ሚያዝያ 27 ቀን 1928 ዓ.ም ምረት በታላቁ ቤተ መንግስት ተሰቀለ። ከ1928 እስከ 1933 አርበኞች ሲዋጉ ቆይተው በ1933 ዓ ም ጣሊያን ተሸንፋ ወጣች። ለ40 ዓመታት ከፍተኛ ዝግጅት በማድረግ የአድዋ ድልን ታሪክ ለመቀልበስ የተዘጋጀውና በጄኔራል ባዶሊዮ የተመራው ጦር አዲስ አበባን ቢቆጣጠርም ከኢትዮጵያውያን ጋር ኅብረት የፈጠረውና በጄኔራል ባኒንግሃም የተመራው የእንግሊዝ ጦር አዲስ አበባን ሙሉ የተቆጣጠረው መጋቢት 28 ቀን 1933 ዓ.ም ነበር። የኢትዮጵያ ሰንደቅ ዓላማ ሚያዚያ 27 ቀን 1933 ዓ.ም ቀዳማዊ ኃይለ ሥላሴ በአርበኞች ብርታትና መስዋዕትነት የተገኘውን ድል ማረጋገጫ በታላቁ ቤተ መንግሥት በክብር እንዲውለበለብ አደረጉ። በታላቅ ታሪካዊ መገጣጠም ከአምስት ዓመታት ትግል በኋላ የፋሽስቱ ባንዲራ ቀኑን ጠብቆ ወረደ። የኢትዮጵያ ሰንደቅ ዓላማ ከፍ ብሎ ተውለበለበ። አባቶች በደማቸው በአጥንታቸው ለኢትዮጵያ ሰንደቅ ዋጋ ከፈሉ ሲባል ይሄ ነው አጥንት የሚከስከስ! ደም የሚፈስስላት ብቻ ጨራሽ አይደፋትም ጠላት። ሀገራት ካላቸው ሀገራዊ ታሪክና ዳራ ጋር አያይዘው ለሰንደቅ ዓላማቸው ያላቸውን ፍቅርና ክብር በማሳየት ያከብሩታል እንደ ኢትዮጵያ ያሉት ጥንታዊና ነፃ ሀገራት የድል ቀናቸውን በቅኝ ግዛት የተያዙት ሀገራት ደግሞ ከቅኝ ግዛትነት ነፃ የወጡበትን ቀን በተለያዩ ምክንያት ዘግይተው ሀገር የሆኑት ደግሞ ነፃና ሉዓላዊ መንግስት የመሰረቱበትን ቀን ለማስታወስ የሰንደቅ ዓላማን ቀን ያከብሩታል ኢትዮጵያም በራሷ መንገድ የሰንደቅ ዓላማ ቀንን ሀገራዊ መልክና ይዘት ያላቸው መልእክቶችን ቀርጻ በደማቅ ሁነቶች ታከብራለች። የሰንደቅ ዓላማ ቀን በወረሃ ጥቅምት የመጀመሪያው ሳምንት ሰኞ ቀን ይከበራል። በዓሉ በየዓመቱ በደማቅ ሁኔታ በፌዴራል ደረጃ፣ በክልሎች፣ በከተማ አስተዳደሮችና በሁሉም የፌዴራልና ክልል ተቋማት ሁሉን አቀፍ በሆነ መልኩ ይከበራል። ሰንደቅ ከቀለም የተሻገረ በመስዋዕትነት የከበረ ታላቅ ሰንደቅ ዓላማ ነው። ብዙዎች ክብሯ እንዳይገፈፍ ከከፍታዋ ዝቅ እንዳትልና በወራሪ እንዳትዋረድ ከአንቺ በፊት እኔ ብለው ደማቸውን ያፈሰሱላት፣ ጸሐፊያን በብዕራቸው ሙዚቀኞችና ከያንያን በጥበብ ብዙ የተቀኙላት፣ አትሌቶቻችን በዓለም አደባባይ በድላቸው ክብሯን ከፍ አድርገው በደስታ እንባቸውን ያፈሰሱላት ሀገር ኢትዮጵያ ሰንደቅ ዓላማ የኢትዮጵያ ሰንደቅ ዓላማ በፋሽስቶች ሲዋረድ መቀበል አቅቷቸው ለራሳቸውም ሆነ ለጠላት ነፍስ ያልሳሱ አርበኞች መለያ ነው የኢትዮጵያ ሰንደቅ ዓላማ ኢትዮጵያ የቅኝ ግዛት ቀንበር መስበሪያ የአፍሪካ የነጻነት አርማ በርካታ ሀገራት እንደ የራሳቸው አቀማመጥ ቀለሞቿን የተጋሩላትም ናት። የኢትዮጵያ ሰንደቅ ዓላማ የጀግንነት አርማ የአፍሪካ የነጻነት ተምሳሌት ነው። አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማ በተለያዩ የጦርነት አውድ ጀግኖች አባት እናቶቻችን አያት ቅድመ አያቶቻችን ሕያው የደም መሥዋዕት የከፈሉለት ከኢትዮጵያም አልፎ ተርፎ ለአፍሪካና ለመላው የዓለም ጥቁር ሕዝብ የነጻነትና የድል ምልክት ተደርጎ ይወሰዳል። ኢትዮጵያ የሰንደቅ ዓላማ ቀን ስታከብር እንደ ሌሎች ሀገራት የነጻነት ቀንን በማሰብ ሳይሆን የቆየ ነጻነትና ሉዓላዊነቷን አስጠብቃ የዘለቀች ሀገር መሆኗን በማሰብ ነው። በርካታ የአፍሪካ ሀገራት ታዲያ ከቅኝ ግዛት በመላቀቅ ነጻነታቸውን ሲቀዳጁ ኢትዮጵያን እንደ ነጻነት ቀንዲል በመውሰድ የኢትዮጵያን ሰንደቅ ዓላማ ቀለማት የነጻነት ምልክት በማድረግ በሰንደቅ ዓላማቸው ውስጥ አካተዋል። ይህም ሶስቱ ቀለሞች ማለትም አረንጓዴ፣ ቢጫና ቀይ የፓን አፍሪካ ቀለሞች በሚባል እንዲታወቁ አድርጓል። በዚህ ዘመንም የኢትዮጵያ ሰንደቅ ዓላማ ከቅኝ ግዛት ቀንበር ለመላቀቅ በታገሉ የአፍሪካ ሕዝቦች ውስጥ የነጻነት ምልክትና ኩራት ሆኖ የሚታይ ነው። ለዚህ ነው የኢትዮጵያ ሰንደቅ ዓላማ ለፓን አፍሪካኒዝም ትግል ማቀጣጠያ ሆኖ አገልግሏል የሚባለው ይህ የኩራትና የማንነታችን አርማ በመላው ዓለም በድል የምንታወቅበት መጠሪያ ባንዲራችን ነው። ሰንደቅ ዓላማ በስደት ሆነን ስንደክም የሚያበረታን፣ ባይተዋርነት ሲሰማን ሀገር አለኝ ብለን የምንጠነክርበት፣ ማዕበልና ወጀቡ ሲበረታ ፈተናውን በዜሮ የምናባዛበት ነው። ለዚህም አንዱ ምሳሌ መርከብ ነው። የኢትዮጵያ ሰንደቅ ዓላማ ከሚውለበለብባቸው ቦታዎች የኢትዮጵያ መርከቦች ተጠቃሾች ናቸው። የሀገር ወጪና ገቢ ንግድን ጨምሮ ታላላቅ ተልዕኮዎችን አንግበው ከሚሰማሩት የኢትዮጵያ መርከቦች ፊት ሁሌም የኢትዮጵያ ሰንደቅ ዓላማ ይውለበለባል። መርከበኛና ሰንደቅ ዓላማ የአንድ ሳንቲም ሁለት ገጽታዎች ናቸው የሚሉ ኢትዮጵያውያን መርከበኞች ሰንደቅ ዓላማ ለመርከበኛ መጽናኛና ብርታቱ እንደሆነ ይገልጻሉ። በአስቸጋሪ ሁኔታ ውስጥ በሚያልፍ የባህር ጉዞ ላይ ወጀብና ማዕበሉ ሲበረታብን እንኳን ሰንደቅ ዓላማችንን ስናይ እንበረታለን፣ ሰንደቃችን የተዳከመ ስሜታችንን ወደ አሸናፊነት የምትቀየርናት ሲሉ ይናገራሉ። የዓለም ሀገራትን ማቆራረጥን በሚጠይቀው የባህር ጉዞ ላይ ሁሌም ማለዳና ምሽት የኢትዮጵያ ሰንደቅ ዓላማ የመስቀልና የማውረድ ስነስርዓት ይከወናል። ይህም በተለየ ትዕይንት የታጀበ ነው። ሁሌም ጠዋት ሁለት ሰዓት ጉዟቸው የሚጀመረው የኢትዮጵያን ብሔራዊ መዝሙር እየዘመሩ ሰንደቅ ዓላማ በመስቀል ነው። በመርከብ ውስጥ ያሉ ሁሉም ባልደረቦች በክብር ዘብ ታጅበው ይህንን ያደርጋሉ። በተመሳሳይ ጀንበር ስትጠልቅም እየዘመሩ ሰንደቃቸውን ያወርዳሉ። የሀገር ሰንደቅ ሲሰቀል በመርከበኞች ዘንድ የሚስተዋለው መረበሽና የልብ መራድም ለቀጣይ ተልዕኮ የሚያዘጋጅ ክስተት ነው። ይህ የሁሉም ኢትዮጵያዊ ምሳሌ ነው። ኢትዮጵያውያን ያስተሳሰረን ሰንደቅ ዓላማችን ፊት መሆን ማለት በተሰማራንበት መስክ ሀገራችንን እንደ ሰንደቋ ከፍ እንድናደርግ ኃይል ጨመርን ማለት ነው። በዚህ ስሜት ነው ደማቁ ሰንደቃችን በባህር በራችን ላይ በቅርቡ እንደሚውለበለብ የምናረጋግጠው አንገትሽ ራስሽን ችሎ ልየውና ለዚህች የሰንደቅ ዓላማችን ባለቤት ሀገር ታዲያ ትናንት አባቶቻችን ይህንን አደረጉላት ከማለትና ጀብዱን ከመተረክ ባሻገር ዛሬ ክብሯን ጠብቃ እንድትቀጥል ምን እያደረግን ነው የሚለውን ጥያቄ ለራስ መመለስ ያስፈልጋል። ሰንደቅ ዓላማ ኢትዮጵያውያን በጋራ ታላላቅ ድሎችን የተቀዳጁበት የአንድነት ተምሳሌት ነው ካልን ዘንዳ ይህንን ሰንደቅ ዓላማ የሚመጥን ታሪክ መስራት ደግሞ ከህዝብ ይጠበቃል። እንደ ግል፣ እንደ ማህበረሰብ ብሎም እንደ ሀገር የምንከውናቸው ክዋኔዎች ሁሉና ስኬቶቻችን የሰንደቃችንን ከፍታ የሚጨምሩ ሊሆኑ ይገባል። ይህ የኢትዮጵያ የዛሬ እውነታ ነው። ዛሬ ሰንደቅና ስኬት ገጥመዋል። ኢትዮጵያ ባለፉት ጥቂት የለውጥ ዓመታት እመርታዊ ስኬቶችን እያስመዘገበች የሚመጥናትን ከፍታ እየያዘች ትገኛለች። ለዘመናት የቁጭትና እንጉርጉሮ ትርክት ምንጭ የነበረውን አባይን ገርታ የኃይልና ብርሃን ምንጭ አድርጋለች። የአባይን የቁጭት ትርክት ወደ ድልና አሸናፊነት ብስራት ቀይራለች። ተጨማሪ የኃይል ምንጮችን ከውሃ እስከ እንፋሎት ከፀሐይ ብርሃን እስከ ኒውክሌር ኃይልና ነፋስ በመገንባት ላይ ናት። እነዚህ ሁሉ የሰንደቋን ከፍታና ተምሳሌትነት የሚያጎሉ ናቸው። ኢትዮጵያ ከገጸ ምድር ባሻገር በከርሰ ምድር ያሉ ሀብቶቿን ወደ መጠቀም ተሸጋግራለች። በተፈጥሮ ጋዝ ማውጣት የታየውን ስኬት ለማላቅ በነዳጅ ዘይትም ለመድገም ግዙፍ ፕሮጀክቶችን ጀምራለች። የግብርና ዘርፉን ውጤታማነት ለማሳደግ የአፈር ማዳበሪያ በራሷ ለማምረት ወሳኝ ምዕራፍ ላይ ደርሳለች። የሕዝቧን የአኗኗር ዘይቤ ለመቀየር ከቢሮ እስከ ግቢ በሚል ጀምራ ከከተማ እስከ ገጠር ወደሚል ተሸጋግራለች። በአዲስ አበባ የተጀመረው የከተሞችን ገጽታ የመቀየር ንቅናቄ ዘመናዊነትን የስማርት ሲቲ ጽንሰ ሀሳብንና ሰውን ከተፈጥሮ የማስማማት ልምምድን ያስተዋወቀ ነው። ይህም የዲፕሎማሲ ማዕከል የሆነችውን መዲናችንን በዓለም አቀፍ ደረጃ ያላትን ገጽታ የሚያጎላ የሰንደቃችንን ከፍታ የሚጨምር ሆኗል። ከተሞቻችንን የማዘመኑን ጅማሮ ወንዞቻችንን በማከም የተፋሰሶችን ደህንነት የሚያረጋግጽ ሆኗል። ከእንጦጦ ጀምሮ እየተሰራ ያለው የወንዞች ዳርቻ ልማት የአዋሽ ተፋሰስን ስነ ምህዳር ጭምር የሚያክም ለአካባቢ ጥበቃ አብነት ነው። የገጠር አኗኗር ዘይቤን በማዘመን ኢትዮጵያን በበጎ የምትመሰል ሀገር የማድረግ ጥረት ፍሬው እየታየ ነው። እነዚህ ሁሉ እንግዲህ የሰንደቃችንን በኩራት መውለብለብ የሚያጎሉ የትጋት ውጤቶች ናቸው። ዛሬ የምናከብረው የሰንደቅ ዓላማ ቀን በነጻነት ቀን የተገኘ አይደለም፣ ነጻ ሆኖ ለሌሎች ነጻነት ከፍ ብሎ ሲውለበለብ የታየ የነጻነት ምልክት እንጂ ነጻነቱን ለማስከበር ግን ቀደምቶቻችን ደም ስጋና አጥንት ገብረዋል። ኢትዮጵያን የዓለም የነጻነት ቀንዴል አድርገው አስረክበውናል። ዛሬም እንደ ትላንቱ የኢትዮጵያን ሉዓላዊነት በደምና በአጥንት ለማስከበር የቆረጡ ጀግኖች አሉ። በምድር በአየር በባህርና በሳይበር የኢትዮጵያን ሉዓላዊነት በማስከበር ሰንደቋ የነጻነት ተምሳሌትነቱ እንዲቀጥል የሚተጉ ጀግኖች አሉ። የሰንደቅ ዓላማ ቀንን የምናከብረው በሁሉም ግንባር በሁሉም አውድ ስለ ኢትዮጵያ ዋጋ የሚከፍሉ ጀግኖችን በማመስገን ሰንደቃችንንም በክብር ከፍ አድርገን በመውለብለብ ለላቀ ከፍታው እንደምንተጋ ቃል በመግባት ነው። የተጀመሩ ትልልቅ የሰንደቅ ዓላማ ፕሮጀክቶች ለማሳካት ደግሞ ያለ ስስት በጋራ መጣር የኢትዮጵያን ብልጽግና እውን ለማድረግ ማናቸውንም ዋጋ መክፈል ከዜጎች ይጠበቃል። ይህንን የሉዓላዊነት መገለጫ የሆነውን ሰንደቅ ዓላማ ክብር ዝቅ የሚያደርጉ ኃይሎችን መታገል የዚህ ትውልድ ኃላፊነት ነው። እኛ እንዳደግንባት ኢትዮጵያ ሰንደቅ ዓላማ ሲሰቀልና ሲወርድ ኢትዮጵያዊው ሁሉ ከበሬታውን የሚገልጽበትን ጊዜ ማስቀጠል ይገባል። ሰንደቅ ዓላማን የጦር መመስረቻ የመንደር የጎጥ መከፋፊያ፣ መነታረኪያ የሚያደርግ ሳይሆን ተሰባስቦ የኢትዮጵያን ሰንደቅ ዓላማ በስኬቷ የሚያስከብር ትውልድ መስራት የሁሉም ቤተሰብ ድርሻ ነው። ውረድ እንውረድ፣ አላዋጣንም። ፍና ከስካይ አላዋጣንም። ገድሎ መሞት ሳይዳዳው